ሌላ ነገር ውስጥ ገብታለሽ ብለሽ አስበሽ እንደ አረ እንደዛ አይደለም ሶሲ። እንዴ! እኔ እኮ ከዴቭ ጋር ብሬክአፕ ማድረጋችሁን አንቺ ባትነግሪኝ ኑሮ እኔ አላውቅም ነበር። አይገርምሽም? ገና ብሬክአፕ አድርገናል ከማለት እኮ እቺ ጄሪ ጋር ሄዶ የተለጠፈው። ቆይ ደግሞ ማናት ጄሪ? እቺ እነ ዮሲያስ ክላስ ያለችው ልጅ ናት። ቆይ ታዲያ ዴቭ ከእሷ ጋር እንዴት ተግባባ? በመስተፋቀሩ በዛ ነው የተግባቡት። እኔ ግን ሶሲ ዴቭ ስለተናደደብሽ ነው እንጂ ከሷ ጋር ምንም ነገር ውስጥ እንደማይገባ በጣም እርግጠኛ ነኝ። ባይገባ ነው የሚሻለው። ሌላ ነገር ውስጥ ቢገባማ አናትን ብዬ ፕሪዝን ነው የምገባው። ፕሪዝን ፕሪዝን ማለት ሸቤ፣ ሸቤ ነው የምገባው። ኧረ ሶሲ በእናትሽ ተረጋጊ። እንዴት ብዬ ሊረጋጋቸው? በቃ የሚያረጋቸው ነገሮች ውስጥ በሙሉ እኮ ነርቬ ነው እየነካ ያለው። ይገባኛል እኮ ሶስዬ። አንድ ጥያቄ ልጠይቅሽ። እንዴ ምንድን ነው እሱ? ወንድምሽ ከአንቺ ውጪ እዚህ ትምህርት ቤት የሚያውቀው ሌላ ችካለ እንዴ? ወት ያምንቺክ ባለፈው እኮ መንገድ ላይ የሆነች ሊፎርም ከለበሰች ልጅ ጋር ሲሄድ አይቼው አስተውየ። ሳይች ደግሞ አንቺ አይደለሽ። አይሲ አሁን አወቅኳት መሰለኝ። ማነች? በእርግጠኝነት ፊዮሪ ነው የምትሆኑ። ቆይ እንደዚህ እንዴት ልትይቻልሽ? ምክንያቱም እኔና ዴቭ ስንጣላ ወንድሜ ለማናገር ፊዮሪና ዴቭ አንድ ላይ ሄደው ነበር። እንደዛ ይሆናል። ከፊዮሪ ውጭ ላይ ለማንም ሊሆነች ነው ይሆናል ውይ ውይ ውይ ውይ ውይ! በዚህ ግን ምን ያህል ምን ያህል ባስቀየምሽ፣ እንዴት ምበድልሽ ነው እስካሁን ይሄን ነገር ያልነገርሽኝ እንዴ? ቦቼ፣ ቆይ ምንድነው ያልነገርኩ? በአማርኛ እና በእንግሊዘኛ ተመሳሳይ ግን ሲተረጎሙ የተለያየ ፍቺ ያላቸው አንዱ አራምባ አንዱ ቆቦ እንደሆኑ ለምን አልነገርሽኝም? አልገባኝም ምንድን ናቸው እነሱ? ጎሽ ጎሽ ጎሽ ጨራሽ፣ አንቺም አታውቂውም። እኔ የምለው ቆይ ቆይ ቆይ፣ ይሄንን ካላስተማሯችሁ አስተማራችሁ፣ ምንድነው የሚያስተምሯችሁ? ኡፍ! ቦቼ፣ ለምን አሁን ነገሩን ቀጥታ አትናገረም? ይገርምሻል፣ ይኸውልሽ አሁን እራት በአማርኛ ምንድነው? ያው እራት ነው። እራት ግን በእንግሊዘኛ ምንድን ነው? አይጥ። ግርም እኮ ነው የሚል። ይህንን ነው እንዴ? ሌላም እኮ አለ፣ ግን ለአንቺ አይሆንም። ምንድን ነው እሱ? ንገሪኝ። አይሆንም አልኩሽ አይሆንም። ከሆነ ጥሩ። እኔ የምለው ሌላ የምታውቂያት ፊደል ደልካለች። እስኪ ንገሪኝና፣ ቀስቴ ጭንቅላቱን ልፍታው። ሌላ ምን አለ ብለህ? ኧረ ግድ የለሽም፣ አስቢ። እንደውም ትዝ አለኝ። ቦይ ቦይ ማለት በእነሱ ታዳጊ ልጅ ማለት ሲሆን፣ በእኛ ደግሞ ጎርፍ የሚያልፍበት መሄጃ ማለት ነው።